ሰላም ጤና ስጥልን። እንዴት ቆያችሁ? ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዋና ዋና ርዕሰ ጉዳዮችን እናስቀድማለን። በግጭትና በጦርነት የሚመጣ ሰላምና የሕዝብ ትስስር ባለመኖሩ የወልቃይ ጠገዴ ሕዝብ የማንነት ጥያቄ በሰላማዊና በሕጋዊ መንገድ እንዲፈታ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ አሳሰቡ። አሜሪካ በአፍሪካ ኢንቨስትመንት ያላትን ተሳትፎ በማስፋት ስትራቴጂካዊ የትብብር አድማሷን እንድታጠናክር የአፍሪካ ልማት ባንክ ፕሬዚዳንት አሳሰቡ። ወለላ እንዳለውና ቤት ላይን ገበየው፣ ከዜናዎቹ ጋር አብረናችሁ እንቆያለን። አብራችሁ እንቆዩ። በግጭትና በጦርነት የሚመጣ ሰላምና የህዝብ ትስስር ባለመኖሩ የወልቃይት ጠገዴ ህዝብ የማንነት ጥያቄ በሰላማዊና በህጋዊ መንገድ እንዲፈታ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ አሳሰቡ። የወልቃይት ጠገዴ ህዝብ የማንነት ጥያቄ በህጋዊና ፍትሐዊ መንገድ መመለስ እንዳለበትም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ተናግረዋል። አምሳሉ አሞኜ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ከወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎች ጋር በሁመራ ከተማ ተወያይተዋል። በውይይቱ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ ሌሎች የሥራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የወሰንና ማንነት አስመላሽ ኮሚቴ አባላትም ተገኝተዋል። የትግራይን ህዝብ ማንነት እንደምንቀበለው ሁሉ የእኛንም አማራነት ተቀብለው ሊያከብርልን ይገባል ሲሉ የመድረኩ ተሳታፊዎች ጠ ጠይቀዋል። ተሳታፊዎቹ አክለውም በሰላማዊ መንገድ አብሮ ለመኖር የማንነት ጥያቄያችን ሊመለስ ይገባል ብለዋል። በየትኛውም ጉዳይ ብንሄድ፣ በየትኛውም ማስረጃ ብንሄድ ወልቃይት ጠገዴ ተብሎ እነሱ ምዕራብ ትግራይ ነው የሚሉት እኛ መጀመሪያ እንኳን እዛ ያለው የተፈናቀለ የሚባል ሰው የእኛ ማንነት ማክበር አለ። አማራነታችን አክብሮ የሚመጣ ትግራዊ ካለ እንቀበለዋለን፣ ወንድማችን ነው። ጥያቄያችን አልተመለሰም። አማራነን እንጂ አማራ እንሆን አላለም። መጀመሪያ ማንነታችን ይረጋገጣል አማራ መሆናችን የትግራይ ድርጅት ይሁን የትግራይ ሕዝብ ይሁን ያምናል። አምኖ ሰላም ከተፈጠረ እኛ ይህን ያህል ሕዝብ ፈጅታችሁብናልና እንፍጃችሁ እንፍጃችሁም አላልንም፣ አንልም። ወልቃይት ጠገዴ ሕዝብ የማንነት ጥያቄ እንዳለው እናምናለን ያሉት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ናቸው። ይህ ጥያቄ በህጋዊና ፍትሐዊ መንገድ ሊመለስ እንደሚገባም ነው የተናገሩት። የማንነት ጥያቄ አለ የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። የትግራይ ወጣት ጦርነት አይፈልግም ያሉት አቶ ጌታቸው ረዳ ከዚህ በፊት በተከሰተው ተገቢ ያልሆነ ጦርነት የደረሰው ጥፋት ሊደገም እንደማይገባ አስረድተዋል። የወጣቱን ድምፅ አቃል ነው። የወጣቱን ድጋፍ አቃል ነው። ሁሉ ነገር በሰላምና በሰላም ማለቅ አለበት። ተመሳሳይ ነው፣ ፍላጎታችን ተመሳሳይ ነው፣ አስፒሬሽናችን ሶ የመጀመሪያው ግንኙነታችን ይሄንን አይስ መስበር የሚሉት የመጀመሪያውን ግድግዳ የማፍረስ ስራ አሁን እያደረግን ያለ ነው። የአማራ ክልል ህዝብና መንግስት ጉዳዩ በሰላማዊና ህጋዊ መንገድ እንዲፈታ እንደሚፈልግ ያስረዱት ደግሞ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ናቸው። በጉልበት የሚመጣ እስከደደ ድረስ ሰላማዊ አማራጭን መምረጥ ግን የግድ ነው የሚለን ማለት ነው። ይሄ ለብዙ መንገድ የዓለም አቀፉን ማህበረሰብም ቅድም መግቢያ ላይ እንደገለጽኩት መላ ኢትዮጵያውያን እኛ የዚህ አካባቢ ነዋሪዎች ጥያቄ ብቻ መኖሩ ብቻ መኖሩን ማስረዳት ብቻ ሳይሆን ጥያቄውን በምን መንገድ እንደሚፈታም ልክ እንደዚህ ቀደሙ ሁሉ የጥያቄውን መፍቻ መንገድም ሰላማዊ እና ህጋዊ መሆኑን ማሳየት አለበት። ለዓለም ማህበረሰብ በጦርነትና በግጭት የሚመጣ ዘላቂ ሰላም እና የህዝብ ትስስር ባለመኖሩ ጉዳዩን በህጋዊና በሰላማዊ መንገድ መፍታት እንዲቻል ጥሪ አቅርበዋል። ለትግራይ ህዝብም ለመላ የኢትዮጵያ ህዝብ ማስተላለፍ የምንፈልገው እኛ ምንም አይነት በግጭት በግጭትን በብረት የሚመጣ ዘላቂ ሰላም የህዝቡ ትስስር ይኖራል ብለን አንገምትም። የትግራይ ህዝብም በድጋሚ ወደ ጦርነት አራት አምስት ጊዜ ወደ ጦርነት የሚያስገባውን ጦረኛ አመራር ኃይል ሊገባል። ተውሊ ሊገባል እድሜ ልክ በጦርነትም መኖር የለበትም። ይሄዝ ዘላቂ የሆነ መፍትሔ የሚያስገኘው ህጋዊና ሰላም አማራጭ ብቻ መሆኑን እንዲገነዘብ እንፈልጋለን። የወልቃይት ጠገዴ ወሰንና ማንነት አስመላሽ ኮሚቴው ፍላጎት ጥያቄው በሰላማዊና ህጋዊ መንገድ መልስ እንዲያገኝ መሆኑን የገለጹት ደግሞ የዞኑ ምክትል አስተዳዳሪ እና የማንነትና ወሰን አስመላሽ ኮሚቴው ሰብሳቢ ኮሎኔል ደመቀ ዘውዱ ናቸው። ማንነታችን በህግ ጠይቀናል፣ ይታወቃል ፌዴሬሽን ምክር ቤት ነው የሚያውቀው። ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን። ኮሚቴውም ቢሆን ከህግ ውጭ ከመነጋገር ውጭ ከሰላማዊ ውጭ በጦርነት እናስመልሳለን የሚል ነገር የለም። የህወሓት እንቅስቃሴ ከሰላማዊ መንገድ ያፈነገጠ በመሆኑ ለሁለቱ ህዝቦች ሰላም ጠንቅ ነው ያሉት ደግሞ የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ናቸው። ጦርነት ለማንም ስለማይጠቅም መቅረት አለበት። ሰው ስለሚበላ ኢኮኖሚ ስለሚያወድም ቀጣይነትን ጭምርት ስለሚያሻክር ይህን እንዲቀር ሁላችን ሰላም ስለምንወድ በሰላም እንነጋገር። ዛሬ ስለመጡ የመጀመሪያችን ስለሚሆን የበለጠ ቀጣይ እየተነጋገር እያጠናከር ነው መሄድ ያስፈልገን። የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል በየዓመቱ ያለውን የተሰብሳቢ ሂሳብ የፋይናንስ ህጉ በሚፈቅደው መልኩ ማስወገድ እንዳለበት የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። ለረጅም ጊዜ የቆዩ የሂሳብ ግኝቶችን ለማስተካከል እየተሰራ መሆኑንም የሆስፒታሉ ስራ አስኪያጅ ለቋሚ ኮሚቴው ምላሽ ሰጥተዋል። በቀለ ተሾመ የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል በ2014 ዓ ም የከፋ የኦዲት ግኝት አለበት በሚል የክልሉ ዋና ኦዲተር መስሪያ ቤት ለመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኦዲት ሪፖርት ማድረጉ ይታወሳል። ይህን መነሻ በማድረግ ቋሚ ኮሚቴው ሆስፒታሉ ችግሮችን ለማስተካከል እየሄደበት ያለውን መንገድ ገምግሟል። ሆስፒታሉ የኦዲት ግኝቶችን ለማረም የሄደባቸው ርቀት የሚበረታታ ነው ያሉት የቋሚ ኮሚቴው አባላት አሁንም ግን የጎደለ ሂሳብን ለማሟላት ለምን አዲስ በጀት መጠበቅ እንዳስፈለገናም? ጉድለት ያለባቸው ሂሳቦች ለምን ውሳኔ እንዳላገኙ ጠይቀዋል። ለተነሱ ጥያቄዎችም ምላሽ ተሰጥቶባቸዋል። ለቀጣይ ስራ ላይ የሚመጣ በጀት የጎደለን ሂሳብ ለመሙላት ለምን እንጠቀምበታለን እና ይሄ ነገር በጣም ቢታይ የሚል ሀሳብ ነው ያለ። አንድ ሚሊዮን ብር በብድር የተሰጠ ግን ክስ ሂደት ላይ ያለ ነው የሚል ነገር አለ። ሁለተኛው 812380 ከ48 ሳንቲም እሱ ውሳኔ አግኝቶ ነገር ግን ገንዘቡን ለማስመለስ ሰውየው ያልተገኘበት ሁኔታ አለ የሚል ነገር አለ። እኔ መጀመሪያ በብድርም ስንሰጥ ስራ ስንሰራ መስጠቱ ኃጢአት ነው ብዬ አይደለም። ወስደው የምንከፍለው የመጀመሪያ ክፍያ ግን ዋስትና የላቸው ሞይ ሰዎች ግለሰቦቹ ወደ አንድ ሚሊዮን ብር አካባቢ ላይ እየተባለው በብድር የተሰጠ የተባለው አንደኛው ይህን ፎቁ እንጂ ፕላስቲክስና ፎሩን እየሰራው ያለ ሲቲ ስካኑን የሆስፒታሉን ሲቲ ስካን ቤት መገንባት አለበት ተብሎ ነው የተሰጠው። ሁለት ሺ ስምንት ላይ ማለት ነው። በአጋጣሚ ሆኖ እኛም በዚህ ተቋም ላይ አልነበርንም እና ሁለት ሺ ስምንት ላይ ይሄ ብር ሲሰጠው የሲቲ ስካን ክፍሉን ገንብቶታል። አድቫንስም ወስዷል። ነገር ግን ደግሞ ይህንኛውን ገንዘብ ተጨማሪ ስራ ተሰጥቶት ስለነበረ ተጨማሪ ክፍያ ሲጠይቅ ነው ይህንን ገንዘብ መመለስ አልችልም እንደውም ተጨማሪ ገንዘብ አለኝ በሚል ይህንን ገንዘብ ላለመመለስ ፈቃደኛ የሆነው ማለት ነው። ስለዚህ ይህንን ያገኘ ነው ያኔ በሆስፒታላችን ክፍል ይሰሩ የነበሩ የሂሳብ ክፍሎችንም ጠይቀን ነው ሰነዶችንም አግኝተናል ማለት ነው። ውልና ሌሎች ነገሮች የነበሩበት ሁኔታ ነው ያለው። ስለዚህ በክስ ሂደት ላይ ነው ያለው። ሌላው ስምንት መቶ ሺ ብር የሆስፒታሉ ምግብ ቤት አሁንም በተመሳሳይ ሁለት ሺ ስምንት ዓመተ ምህረት ላይ ሆስፒታሉ የሕሙማን ምግብ ቤት ሲገነባ በመሀል ክፍያ ተፈጽሞለት ብዙ ግንባታዎችን ካከናወነ በኋላ የተወሰነ ሲቀረው እንደተባለው የተሰጠውን ክፍያ ይዞ ጠፍቷል ማለት ነው። ስለዚህ እኛ እንደመጣን ምንድን ያደረገው ወደ ሕግ ነው ዘነው ሄር ነው ማለት ነው ወደ ሕግ ዘን ኦልሬዲ ተወስኖልናል። አርባ ሺህ ብር የተባለው ሀያ ዓመት የተቆጠራቸው ስለሆኑ ግን የተከበረው ምክር ቤት በሰጠ ምንትን መን መሰረት ከገንዘብና ኢኮኖሚ ጋር እየተነጋገርን እያጠሩ መሄድ ያስፈልጋል። ይሁን እንጂ የሆስፒታሉ የሂሳብ ቁመና ይሄ ነው ብሎ ለመወሰን አስቸጋሪ ስለሆነ በሆነ የችግሩ ስረ መሰረት ታይቶ መፍትሄ ሊሰጠው ይገባል ያሉት ደግሞ የአማራ ክልል ዋና ኦዲተር መስሪያ ቤት ዋና ኦዲተር ዶክተር አማረ ብርሃኑ ናቸው። ሆስፒታሉን የሂሳብ አቆመና ይህ ነው ብሎ መናገር የሚቻልበት ደረጃ ላይ አልተደረሰም። ያ ደግሞ ምንድን ነው በስተጀርባው ያለው የሚለውን ጥያቄ ያስነሳል። አሁን እናንተ ያገኛችሁት የተወሰኑ የኮዶች መዛባት ብቻ ነው። ስለዚህ ጠለቅ ያለ ምንድን ነው ምክንያቱ? ስረ መሰረቱ ችግሩ ምንድን ነው የሚለው ነገር ትኩረት ሰጥታችሁ ብትለዩት። አሁንም ወደ አጥጋቢ አይደለም የከፋ ውድት ኦፒኒየን እያመሩ ነው ያሉት። በአሁኑ የስራ አመራር ሪፖርት እንዳየሁት እኔ ገና 2015 እንደዛ ሆነ 2016 የሚሰባቸው እንደ ችግር ሆነ 2017 የሚቀጥል ከሆነ ቅድም እንደተባለው ነው በአዋጃችን ላይ ትልቅ እርምጃ መወሰድ አለበት ተብሎ ውሳኔ የሚደረስበት ነው እንዳጠቃላይ ስለዚህ ይህንን የማቃናት ነገር ሌሎቹ ላይ እንደተጉት ማለት ነው፣ እዛ ላይ ትልቅ ስራ መሰራት አለበት። ሆስፒታሉ ያሉበትን የሂሳብ ጉድለቶች የፋይናንስ ህጉ በሚፈቅደው መልኩም ማስወገድ እንዳለበት ያሳሰቡት ደግሞ የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ እመቤት ከበደ ናቸው። እናንተም በትኩረት በደንብ መስራት ያለባችሁ ከማንና እንዴት መሰብሰብ የማይችሉ የተሰብሳቢ ሂሳቦች አሉ እየተንከባለሉ የሚሄዱ ከሆነ የያመቱን የኦዲት ግኝቶቻችሁን እያበላሹባችሁ ነው የሚሄዱት። ያ ከሆነ ደግሞ የሚሄዱት ሌሎች ቅጣቶችም ስለሚኖሩ የፋይናንስ ህግ በሚፈቅደው መሰረት ማስወገድ መቻል አለባችሁ። የጥሬ ገንዘብ አያያዝ ሂደታችሁንም በደንብ ማስተካከል ላይ በትኩረት መስራት አለባችሁ። የቋሚ ኮሚቴው አባላት የሆስፒታሉን የንብረት አያያዝና ሌሎች ስራዎችን ተዘዋውሮ ተመልክተዋል። አሜሪካ በአፍሪካ ኢንቨስትመንት ያላትን ተሳትፎ በማስፋት ስትራቴጂካዊ የትብብር አድማሷን እንድታጠናክር የአፍሪካ ልማት ባንክ ፕሬዚዳንት አሳሰቡ። የአፍሪካና የአሜሪካ የቢዝነስ ጉባኤ በአንጎላ ርዕሰ መዲና ሉዋንዳ እየተካሄደ ይገኛል። ዘመኑ ድጋ ተጨማሪ አለው። አሜሪካ ካላት ከፍተኛ የካፒታል አቅም አኳያ በአፍሪካ ኢንቨስትመንት ተሳትፎዋን እንድታሰፋናም ከአፍሪካ ጋር ያላትን ስትራቴጂካዊ የትብብር አድማስ እንድታጠናክር በጉባኤው እየተነሳ ይገኛል። የትኛውም ብልህ ባለ ሀብት ኢንቨስትመንትን ሲያስብ አፍሪካን ማሰብ አለበት ያሉት የአፍሪካ ልማት ባንክ ፕሬዝዳንት ዶክተር አኪኔሚ አዲሴናም የዚህ ምክንያት ደግሞ አፍሪካ ምቹ የኢንቨስትመንት መዳረሻ ስለሆነች ነው ብለዋል። በዓለም ላይ ፈጣን የኢኮኖሚ እድገት እያስመዘገቡ ከሚገኙ ሀገራት መካከል ቁጥራቸው ቀላል የማይባል የአፍሪካ ሀገራት መኖራቸውንም አንስ ስተዋል። ሰፊ ያልታረሰ መሬትናም የኃይል ሽግግርን እውን ማድረግ የሚያስችሉ ማዕድናት መኖራቸው አህጉሪቱን ተፈላጊ ያደርጋታል ብለዋል። አፍሪካ ውስጥ ኢንቨስት ማድረግ ከ15 እስከ 20 በመቶ የወጪ ተመላሽ ትርፍ የሚያስገኝ መሆኑንም አስረድተዋል። ብልህ ኢንቨስተሮች አፍሪካን ያስባሉ። በዓለም ላይ በፍጥነት በማደግ ላይ ከሚገኙ ሀያ ሀገራት መካከል አስራ ሶስቱ በአፍሪካ የሚገኙ ናቸው። በዓለም ከፍተኛ የህዝብ ቁጥር ካላቸው አህጉራት መካከል አፍሪካ አንዷ ናት። ዓለምን መመገብ ከተፈለገ አፍሪካን ማሰብ ግድ ነው። ለዚህ ደግሞ በአህጉሪቱ ያለውና ያልታረሰው 65 በመቶ የሆነው ለም መሬት ተጠቃሽ ነው። የዓለምን የኃይል አቅርቦት መደገፍ ካስፈለገ አፍሪካን ማሰብ ግድ ነው። የዚህ ምክንያት ደግሞ አፍሪካ ያላት ከፍተኛ የታዳሽ ኃይል ሀብት ነው። በአለም ላይ ለሞባይል ኮምፒውተር፣ ለንፋስ ኃይል ማመንጫ፣ ለኤሮስፔስ ቁሳቁሶች ማምረቻ የሚሆኑ ወሳኝ ማዕድናት በአፍሪካ በስፋት ይገኛሉ። የአፍሪካ ነጻ የንግድ ቀጠና ብቻውን ሶስት ነጥብ አራት ትሪሊዮን ዶላር ሀብት የሚንቀሳቀስበት ነው። አፍሪካ ከፍተኛ ኢንቨስትመንት ትርፍ የሚገኝባት አህጉር ናት። የተባበሩት መንግስታት የልማት ፕሮግራም በቅርቡ ባወጣው የአፍሪካ ኢንቨስትመንት ምልከታ በአፍሪካ ፈሰስ የሚደረግ ሀብት ከአስራ አምስት እስከ ሀያ በመቶ ትርፍ ያስገኛል።

የአሜሪካናም የአፍሪካ ስትራቴጂካዊ አጋርነት ከእርዳታ ወደ ኢንቨስትመንት መሸጋገር አለበት ያሉት ዶክተር አኪንውሚ አዴሲናም የአሜሪካ ባለሀብቶች በሀገሪቱ ያለውን ሰፊ የኢንቨስትመንት ዕድል እንዲመለከቱም አሳስበዋል። ለስራቸው ስኬት የአፍሪካ ልማት ባንክ ግሩፕ አብሮ እንደሚሰራም አረጋግጠዋል። የአሜሪካና የአፍሪካ ስትራቴጂካዊ አጋርነት ከእርዳታ ወደ ኢንቨስትመንት መሸጋገር አለበት። አሁን እየሆነ ያለው እሱ ነው። አፍሪካ ያሏትን አማራጮችና እድሎችን እንዲሁም ተወዳዳሪነትን ማሰብ ጠቃሚ ነው። የአሜሪካ የኤግዚም ባንክ፣ የግል ባለሀብቶችና የካፒታል አመንጮች በአፍሪካ ኢንቨስት አድርጉ። የአፍሪካ የልማት ባንክ ከእናንተ ጋር እጅ ለእጅ ተያይዞ እንደሚሰራ አረጋግጥላችኋለሁ። አፍሪካና አሜሪካንን በጋራ በመስራት ወደ ቀደመ አጋርነታቸው በመመለስ ታላቅ እናድርጋቸዋለን። ፕሬዝዳንቱ በአፍሪካ በኢኮኖሚ መስክ ላበረከቱት የአመራርነት ሚና በጉባኤው ላይ እውቅና ተሰጥቷቸዋል። የተሰጣቸው እውቅናም ላለፉት አስር ዓመታት የመሩት አህጉራዊ የፖሊሲ ባንክ በሚሊዮን የሚቆጠሩ ዜጎች የኑሮ ሁኔታ እንዲሻሻል እናም የአህጉሪቷ ልማት እንዲፋጠን ያበረከቱትን የአመራርነት ሚና ከግምት ያስገባ መሆኑም ታውቋል። በጉባኤው ላይ የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴን ጨምረው የተለያዩ የአፍሪካ ሀገራት መሪዎች፣ ሚኒስትሮች፣ የመንግስታት ከፍተኛ የስራ ኃላፊዎች እንዲሁም የአሜሪካ መንግስት ከፍተኛ ባለስልጣናት የሁሉም ወገን የቢዝነስ መሪዎች እየተሳተፉ ይገኛሉ። የአርሶአደሩን የግብርና ምርት ለማሳደግ የምናቀርብለት ምርጥ ዘር ጥራቱን የጠበቀ ሊሆን እንደሚገባ በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ተናገሩ። ጥራት ያለው ምርጥ ዘር የሚያመርቱትን በመደገፍና በጥራት የማያመርቱትን ደግሞ ከአምራችነት የማስወጣት ስራ እንደሚሰራም ተመላክቷል። እያየው ተስፋ ሁን አማራ ክልል ካለው የሚታረስ መሬት ስፋትና ከሚለሙ ሰብሎች አኳያ ሲታይ ምርጥ ዘርን ተጠቅሞ የማልማት ልምድ መሻሻል እየታየበት ቢሆንም በሚፈለገው ልክ ግን አለመድረሱን ባለሙያዎች ይገልጻሉ። ይህም የግንዛቤ ስራውን በሁሉም አካባቢዎች ተደራሽ ማድረግ የሚጠይቅ ነው። ምርጥ ዘርን መጠቀም ምርታማነትን ከ30 እስከ 50 በመቶ የሚያሳድግ በመሆኑ ጥራቱን የጠበቀ ምርጥ ዘር ማምረትና ለአርሶ አደሩ ተደራሽ ማድረግ ደግሞ ከምርጥ ዘር አባዦች የሚጠበቅ ነው። የጉና ዘር ብዜት ዩኒየን የዘር ጥራት ቁጥጥር ክፍል ኃላፊ ያለው ኃይሌ ከሞላ ጎደል ከአንድ ዘር አምራች የሚጠበቅ የተጠበቀውን መስፈርት በማሟላት ጥራት ያለው ዘርን እያመረቱ እንደሚገኙ ይገልጻሉ። በአብዛኛው በስፋት በቆሎ፣ ጤፍ፣ ሩዝ፣ ቢራ ገብስና ስንዴ ያባዛል። አትክልት ዘሮች ደግሞ ድንች በብዛት ያባዛል። 2016 2017 ምርት ዘመን ከ200 በላይ ሄክታር መሬት ነው ጉና በዘሮች ተሸፍኖ የነበረው። ከዚሁም ውስጥ እንግዲህ የጥራት ደረጃውን በተሳካ ሁኔታ አልፎ ወደ ምርት ስብሰባ ስንሄድ በድምር ውጤት ስድስት ሰብሎች ወደ አርባ ሰባት ሺህ ኩንታል ዘር ሰብስቧል። ከመጋዘን ላይ ያለበት እጥረት ነበር። አሁን በዚህ ዓመት በኤፍ ኤስ አር ፒ ፕሮጀክት በኮስት ሼሪንግ የመጋዘን ችግራችንም ለመቅረፍ አሁን ግንባታ ላይ እንገኛለን ምርጥ ዘር ጥራቱ ተጓደለ ማለት በቀጣይ ምርታማነት ላይ የሚያሳድረው አሉታዊ ተጽዕኖ ከፍተኛ ነው ምርጥ ዘር አምራቾች ላይ የተጣለው ኃላፊነት ከፍተኛ ነው የሚባለውም ለዚህ ነው አርሶ አደሩን ወደ ተሻለ ምርታማነት የሚያሸጋግሩ የበቆሎ ዝርያዎችን ከውጭ ሀገር በማስመጣትና በማላመድ የተሻለ ስራ እየሰሩ እንደሚገኙ የአየር ርሻ ልማት ስራ አስኪያጅ ማስረሻ እንግዳ ተናግረዋል በተለይም ዝቅተኛ ወደሆኑ አካባቢዎች ተስማሚ የሆነ ፍጹም ምርታማ የሆነ በአንድ በኮመርሻል ደረጃ እስከ 120 ኩንታል ሊያሰጥ የሚችል በዚህ ዓመት በቆሎ ዝርያ ቢዜደሜ 721 የሚባል ዝርያ አምና ያለፈው 2015/16 በጀት ዓመት ጀምረን እያመረትን እንገኛለን። አሁን ላይ ከ300 ሄክታር በላይ ዘርተን በወቅቱ አብቅለን አሁን ላይ እየተንከባከብን እንገኛለን። የክልሉን የምርጥ ዘር አቅርቦት በጥራትም በመጠንም ከፍ ለማድረግ በትኩረት እየተሰራ እንደሚገኝ የተናገሩት የአማራ ግብርና ጥራትና ደህንነት ባለስልጣን ምክትል ኃላፊ ዘላለም ሊየው፣ በጥራት በማያመርቱት ላይ ግን በጥናት ላይ የተመሰረተ ውሳኔ ይሰጥበታል። ይህም ከአምራችነት ማስወጣት ነው ብለዋል። ከማሳ ጀምሮ እስከ ምርት መሰብሰብ ድረስ ያለውን በተመለከተ አስፈላጊ ግባት የሚባለው ለምሳሌ የላቦራቶሪ ግባት፣ የመጋዘን አያያዝ የባለሙያ ቅጥር የመሳሰሉትን ስናያቸው ጉድለት ያለባቸው ብዙ ናቸው ብሎ መናገር ይቻላል። እነዚህን ጉድለቶች በጥናት ላይ የተመሰረቱ ጉድለቶችን ለማረም እና ለማስተካከል ይህንን የማያስተካክሉ ደግሞ ከሆነ ከአባዥ ውጭ የምናደርግበት ውሳኔም በሂደት ይመጣል ብለን እናስባለን። ጥራቱን የጠበቀ ምርጥ ዘር የሚያመርቱ አካላትን አቅም ማሳደግና ከመንግስት በኩል ያለውን የጥራት ማስጠበቅ ክትትል ማጠናከር እንደሚያስፈልግ ከተደረገው ጥናት መረዳት ተችሏል ያሉት ደግሞ በምክትል ርዕሰ መስተዳደር ማድረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረሳሉ ናቸው። ይሄ የሚሆንበት ምክንያት አንደኛ ከአመራረት ሂደት የሚመጣ ችግር ነው። ሁለተኛው ደግሞ ካቀማመጥ ወይም ደግሞ ከተመረተ በኋላ ዘርን በጥራት ከማስቀመጥ አኳያ የሚመጡ ክስተቶች በዘር ብቅለት ላይ የሚታዩ አንዳንድ መሰረታዊ ክፍተቶች አሉ። ከዚህ በኋላ የሚሆነው በዚህ ልየታ መሰረት ውይይት ተካሂዶ እርምጃ የመውሰድ ስራ ይሰራል ማለት ነው። ጥሩ የሰሩትን የማበረታታት፣ በመካከለኛ ያሉትን ወደ ላቀ ደረጃ እንዲመጡ ማድረግ፣ በዝቅተኛ ደረጃ ያሉትን ደግሞ የመስተካከል እድል ያላቸውን ማስተካከል፣ አለበለዚያ ግን ከሲስተም የማራቅ ስራ ይሰራል ማለት ነው። በምርጥ ዘር አመራረትና አያያዝ ዙሪያ ከአምራቾች ጋር ውይይት ተደርጓል። በአማራ ክልል የምርጥ ዘር አቅርቦት ከዓመት ዓመት እየተሻሻለ የመጣ ሲሆን አምራቾቹም በቁጥር 65 መድረሳቸውን መረጃዎች ይጠቁማሉ። የተከበራችሁ ተመልካቾቻችን የሰዓቱን ዜናዎች ከማጠቃለላችን በፊት ዋና ዋና ርዕሰ ጉዳዮችን በድጋሚ ላስታውሳችሁ። በግጭትና በጦርነት የሚመጣ ሰላምና የሕዝብ ትስስር ባለመኖሩ የወልቃይ ጠገዴ ሕዝብ የማንነት ጥያቄ በሰላማዊና በህጋዊ መንገድ እንዲፈታ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ አሳሰቡ። አሜሪካ በአፍሪካ ኢንቨስትመንት ያላትን ተሳትፎ በማስፋት ስትራቴጂካዊ የትብብር አድማሷን እንድታጠናክር የአፍሪካ ልማት ባንክ ፕሬዚዳንት አሳሰቡ። የሚሉት የሰዓቱ ዜናችን ርዕሰ ጉዳዮች ነበሩ። አብራክፊስ ስለቆያችሁ አመሰግናለን። በያላችሁበት መልካም ጊዜ